ማሰሪያ ከሚስማር ጀምራችሁ እስከ ቆርቆሮ ሌላም ሌላም ሌላም መስጠት ትችላላችሁ። ለምታደርጉልን ነገር በሙሉ በህያው እግዚአብሔር ስም ምስጋናችን እናቀርባለን። በየቤታችሁ ሰላማችሁ ይብዛልን። አንድ የገመጥኩት ወጣቶች ነው። አንድ ኤልያስ መልካ የሚባል ሰው የምታውቁ ሁለት፣ በሚቀጥለው የሚገቡት ሰዎች ናቸው። በብዛት ሊያውቁት የሚችሉት ምክንያቱም ወደ የዘጠናዎቹ ላይ ያሉ ሙዚቃዎችን እንግዲህ ሊሰሙ የሚችሉ እነዛ ሰዎች ናቸው፣ ወጣቶች ናቸው ብዬ ገምታለው እና እዚ ጋ ግን ከአይነ ስውሮች ውስጥ አንድ ሁለት ሰው አይቻለው። የምታውቁት እርግጠኛ ኔ በምንድን ነው እስኪንገሩኝ። አቀናባሪ ነው አይደል? የሙዚቃ አቀናባሪ ነው አይደል? ወንድማችን ኤልያስ መልካ በስጋ የለም። ከሙዚቃ አቀናባሪነቱ በተጓዳኝ ደግ ስራዎቹ በጣም ይታወቃሉ። የሚቀርቡት የሙያ ባልደረቦቹም የሚናገሩለት ነው። እንደውም አንድ መጽሐፍ አለ እኔ ለማንበብ የቤት ስራውን ወስጃለሁ። የከተማው የከተማው መናኝ የሚል በወንድማችን በኤልያስ መልካ ዙሪያ የተጻፈ መጽሐፍ አለ እና አሁን እዚህ ጋር የምታዩቸው እህትና ወንድሞች በአካል አግኝተውት አያቁም። አብዛኞቹ እንደሰማሁት ከሆነ ከአንድ ሰው በስተቀር ማለት ነው። የሚያውቁት በምኑ ነው በበጎ ስራው ነው እኛውን የቤት ሰራተኛ ቀጥረን ወይ ጭልፋ ከሰበረች ወይ ሲኒ ከሰበረች ምክንያት ቆጥረን ገንዘብ እንከለክላለን አደለ እሱ ግን ሰራተኛውን ገንዘብ አጠራቅሞ ቤት እንደገዛላት ሰምተናል እግዚአብሔር ነፍሱን ይማረ በእውነት ነፍሱን ይመ ደግሞ በጭብጨባና እግዚአብሔርን አመስግኑለት እውነት ሊመሰገን የሚገባ ነው አንደዚህ አይነት ሰው ነፍሲ ማር ብቻ ሳይሆን ደግ ስራ የሚሰሩ ሰዎች ምስጋናም ያስፈልጋቸዋል ግልጽ ነው አደለ ደግ ስራ በራቃት ምድር ላይ ለሰራተኛው በእንደዚህ አይነት መልኩ አሁን ሌሎችም የሙያ አጋሮቹ ሲናገሩ እንደሰማው እሱ ቤት ለስራ የመጡ ሰዎች ምግብ ሳይበሉ ምግብ ሳያበላ አያሰራቸው ብሉ አብረን እንብላ ብሎ ብዙ ደግ ስራዎችን የሰራ ሰው ነውና አሁንም እግዚአብሔር አምላክ ነፍሱን ይማርልን። ለስድስተኛ አመት መታሰቢያ እዚህ ጋር የምትመለከቷቸው የኤልያስ መልካ አድናቂዎች፣ አክባሪዎች። አድናቂ የሚለው እንኳን ያርቃል ትንሽ፣ አክባሪዎች የሚለው ምክንያቱም ይኸው ማክበራቸውን በተግባር አሳይተዋል። የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ ልብስም እያሰባሰቡልን ነው። ከእንደገና ቀኑ ሙሉ ትናንትና ዛሬም ጀምሮ ጨምሮ ማለት ነው ምግብ ሲሰሩ ከርመው ምግቡን ይዘው መጥተው ይኸው ሊመግቡ ተዘጋጅተዋል። በማማዝናሽ የበጎ አድራጎት ድርጅት ማለት ነው። ሌላም ጊዜ ብዙ የበጎ አድራጎት ድርጅቶች ሄደዋል፣ የተራባብልተዋል የተጠማጠጥተዋል። ልደቱንም ከህሙማን ህፃናት ጋር ሂደው አሳልፈዋል። በደንብ አድርጋችሁ አመስግኑልኝ። ዛሬ ደግሞ ማማዝናሽ በጎ አድራጎት ድርጅት መጥተውልናል በጣም ነው የምናመሰግነው። እግዚአብሔር ያክብርልን። የኤልያስ መልካ ልጆች፣ አድናቂዎች፣ አክባሪዎች፣ አሁን ወደ ምገባው ነው የምንሄደው። እንግዲህ ምገባውን እየተመገባችሁ አስተያየታችሁ እንደተለመደው ምንም ሳትፈሩ ሳትሰቀቁ፣ ይሄ ያነሰው፣ ይሄ በዛ፣ ይሄ ደግሞ ጥሩ ነው እያላችሁ ተመገባችሁ ትሄዳላችሁ። በውስጣችሁ ደግሞ ጸሎት አድርጉ። አሁን ደግሞ ዝናቡን አለፍ ነው ምን መጣ፣ ፀሐይ፣ ፀሐይ ምች እንዳይመታችሁ ጸሎት አድርጉ። ድንኳን ከድንኳኑ ደግሞ ወደ አዳራሽ እንድንገባ። ድንኳኑ ቀላል ነው፣ ነገ ከነገ ወዲያ ይመጣል። ቦታ ቦታ ቦታ የቦታ የሚሰጡትን ሰዎች ልብ እንዲያራራ እግዚአብሔር እናንተ ጸሎት አድርጎ እሺ